ማኅበረሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የተቋማትን ቅንጅታዊ አሰራር ለማጠናከር በትኩረት እንደሚሰራ የከተማና መሠረተ ልማት ቢሮ ገለጸም። የአማራ ክልል ከተማና መሠረተ ልማት ዘርፍ ተቋማት የ2017 ዓ ም የስምንት ወራት እቅድ አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ ምክክር ተካሂዷል። ህይወት አስማማው ነች የተከታተለችው። የአማራ ክልል ከተማና መሠረተ ልማት ክላስተር የ2017 ዓ ም የስምንት ወራት እቅድ አፈጻጸም ግምገማ በኮምቦልቻ ከተማ አካሂዷል። የክልሉ ከተማ ክላስተር ተቋማት ኃላፊዎች ለአሚኮ እንደገለጹት የመልካም አስተዳደር ችግሮችን በመቅረፍ አበረታሽ ስራ መስራት ተችሏል። ለዚህ ውጤታማ ተግባር ደግሞ ቅንጅታዊ ስራ ጉልሚና እንዳለው ነው አመራሮቹ የተናገሩት። እንደ ባህልና ቱሪዝም በቅንጅት ከመስራት አንጻር ስራዎች በየጊዜው እየተገመገሙ ከመሄዱ ጋር ተያይዞ ከፍተኛ ውጤትና ለውጥ ያመጣንበት ነው። ለምሳሌ አብዛኛዎቹ ቅርሶቻችን፣ የቅርስ ቦታዎች የይዞታ ማረጋገጫ አልነበራቸውም። እነዚህን ከማግኘት አንጻርም ከመሬት ቢሮ ጋር ከከተማና መሰረተ ልማት ቢሮ ጋር ከሌሎች ተቋማትም ጋር እንዲሁ መቀናጀት ሰርተን ውጤት ያመጣንባቸው አሉ። እስካሁን በሰራናቸው ስራዎች የስምምነት ሰነዶችም ጭምር ተደርገው አንዱ ቢሮ ከሌላው ቢሮ ጋር አንዱ ተቋም ከሌላው ተቋም ጋር በጋራ የሚሰሩ ስራዎች ላይ ተለይተው በእነዚያ ዝርዝር ነገሮች ላይ ሁለቱ ቢሮዎች ወይም ሶስቱ ቢሮዎች በጋራ የስምምነት ሰነድ የስምምነት ሰነድ ፊርማ ተፈራርመው ስራዎችን እየሰሩ ነው። በክላስተሮችን ውስጥ ይሄ እየተሰራ ነው ማለት ነው። ከዚህ በፊትም አሁን ደግሞ በቀጣይ ምንድን ያደረግ ነው? የቀሪ አራት ወራት ላይ በቅንጅት የሚሰሩ ስራዎች ምንድን ናቸው ተብሎ አሁንም ተለይተዋል። ኢንቨስትመንት ብቻ ወስደን ካየን ለኢንቨስትመንት ምቹ ሁኔታ ሊፈጥሩ የሚችሉ መሬት አቅራቢ ተቋማት፣ መሰረተ ልማት አቅራቢ ተቋማት፣ የፋይናንስ ተቋማት በዚህ አደረጃጀት ስር አሉ። ስለዚህ እነዚህ አደረጃጀቶች የጋራ እቅድ አቅደው እና የጋራ ግብ አስቀምጠው እና ችግሮቻቸውን በጋራ የሚፈቱበት ሁኔታ ላይ አደረጃጀቱ በራሱ ምቹ ሁኔታ ፈጥሯል። ስለዚህ የቅንጅታዊ አሰራሮቻችን ቀደም ሲል ከነበሩት ሂደቶች በእጅጉ የተሻሻለ በጋራ ጉዳዮች ላይ ርብርብ በማድረግና ትልቁን ስዕል እያዩ የክልሉን ኢኮኖሚያዊ መዋቅራዊ ሽግግር ለማሳካት በሚደረገው ጥረት ሂደት ውስጥ ሁሉም ተቋማት በቅንጅት የሚሰሩበትና ተመናቦው ችግሮቻቸውን የሚፈቱበት ሁኔታዎች እየተፈጠሩ ነው ያሉት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ ሙሀመድ በበኩላቸው የከተማ ልማት ክላስተር አስራ ስድስት ተቋማትን ማካተቱን አስታውሰው የተቋም ግንባታ ላይ በትኩረት እየተሰራ መሆኑንም ገልጸዋል። ክልላችን ላይ በተፈጠረው ችግር ምክንያት ተቋማቱን ሞስት ፈርሰዋል እንደሚባል ደረጃ ደርሶ ነበረ። ለዚህ ደግሞ በቀጣይም እንደዚህ አይነት ተመሳሳይ ችግሮች ቢፈጠሩም ተቋማት እራሳቸውን የሚያስቀጥሉበት፣ ለህብረተሰብ አገልግሎት መስጠታቸውን የሚቀጥሉበት ስርዓት መዘርጋት ስላለብን ተቋም ግንባታ ላይ አተኩሮ መስራት አለብን ብለን ሰው ኃይል ላይ፣ አመራር ላይ፣ የግብአቶች ቴክኖሎጂዎች ላይ እንደዚሁም ደግሞ የክትትልና ድጋፍ የቅንጅት ስራዎቻችን ላይ በደንብ አድርገን እየሰራን ነው። በዚህ አኳያ በጣም አመራሩ ተመሳሳይ የሆነ አስተሳሰብ ላይ የደረሰበት እንደሆነ በዚህ ግምገማችን ማየት ችለናል። በበጀት አመቱ በቀጣይ ወራት የመልካም አስተዳደር ጥያቄዎችን በመለየት በፍጥነት መፍትሄ መስጠት የሁሉም ኃላፊ ድርሻ መሆኑንም ነው ዶክተር አህመድን የተናገሩት። በከተማ ልማት ክለስተር ውስጥ ያሉ እነዚህ 16 ተቋማት ምን ያህል የመልካም አስተዳደር ጥያቄዎች አሉ የሚሉት ተለይተዋል። ምን ያህሎቹ ተፈቱ ተለይተዋል። አሁን ያደረግነው በቀጣይ አራት ወር ማከናወን አለብን ብለን ያሰብነው መልካም አስተዳደር ጉዳይን በሚመለከት ይሄንን እንዲመራ የተመደበው ዳይሬክተር ወይም ቡድን መሪ ብቻ ሳይሆን ቢሮ ኃላፊው በዋነኝነት ተከታትሎ ችግሮቹን ለይቶ በቀጣይ መፍታት እንዳለበት፣ የህግ ማዕቀፍ ለውጥ የሚያስፈልጋቸው ካሉ እንዲለወጡ ህግ የሚከለክላቸው እንደደግሞ እንደግሞ ይህግ ይከለክላል አይቻለም ብሎ መንገር እንዳለብን እዚህ ላይ መግባባት ደርሰናል። አመራሮቹ በኮምቦልቻ ከተማ እየተከናወነ ያሉ የመሰረተ ልማት ስራዎችን ጎብኝተዋል።